አሁን ላይ እኔ ከማንም ጋር የመነካካት እከሌ በራሴ ሙድፈታ እያልኩኝ ጌሜን እጮታለሁ፣ ዘፈኔ እሰማለሁ፣ ከእናንተ ጋር አወራለሁ፣ እወጣለሁ። እንደዚህ ነው የመጣሁትኝም እንደዚህም ነው የምቀጥሉ ቀጥሉ። ማንም ምንም ቢል እኔ ላይ የሚለጥፍ ነገር የለም። ያ ያበደ ሰውዬ፣ ያበደ ውሻ ዝም ብሎ በየሄደበት ነው የሚጮኸውና ያበደ ውሻ። አሁን እኔ ሻይን እሱ ያሰበበት ነገር ነበረ፣ ያሰበበት መስመር ነበረ። ያ ደግሞ አልተሳካለትም። አሁን ሂስትራይንግ ምናምን ምናምን እኔን አሁን ባደር የሚያደረግ መስሎት ነው። አሁን ላይ ምንም ነገር ባደር አያረገኝም። በነገራችን ላይ ጀስት በቃ ክሊር ለማድረግ ነው ወሬው ማለት ነው። ምንም ነገር አይረብሸኝም። ምንም ባደር የሚያደረገኝ ነገር የለም። ለተባለውም ነገር እንዲህ እንዲህ እንዲህ እንዲህ ብሎ ኤክስፕላይን ማድረግ አያስፈልግም። በማታ ነው የምትወጣው። ወረቀት የላትም። ወረቀት ከሌለኝ በ86 ሺህ just ኦኬ ነው የላትምም በሚለውም እናያዘው እንችግራለ የኢትዮጵያ ህዝብ ደጋግ ኢትዮጵያውያኖች አሉ፣ ይሰጡኛል። እንደምንም ብዬ አሰራለሁ። እሱ ችግር አያሳስብም። ቢግ ዲል አይደለም። ዱባ ያለን እንተዋወቃለን እርስ በርስ ቢግ ዲል አይደለም። አሁን እንደዚህ ቢግ ዲል፣ አዎ የለኝም፣ አለኝ፣ ያረ ዩልኝ ተረዱልኝ ምናምን አለልም። ቢኮዝ ማንም አያገባውም። ቢዶረኝም ባይዶረኝም ይሄ ራሴ ላይፍ ነው እና ንዴት፣ ይሄ ከንዴትና ከቅናት የሚመጣ ወሬና የእውነት ወሬ ስለምትለዩ ስለምትለዩ ኦልሬዲ ስላየው ኮሜንት ላይ ማይቻለው እኔም ወዳችኋለሁ። ወይኔ በፍቅር ተንሳፈፍኩ ዛሬ ምን ይሻለኛል? እኔም ወዳችኋለሁ እኔም አከብራችኋለሁ። በቃ ማንም በሌለኝ ሰዓት ብዙ ነገር ተብዬ እንዴት ልበላችሁ? በጣም ብዙ ተወቅጫለሁ። እዚህ ሶሻል ሚዲያ ላይ ብዙ ነገር ደርሶብኛል ምናምን ምናምን አሁን ላይ ግን ያቺ የሆነ ነገር ኮሽታ በመጣ ቁጥር ምናምን፣ ወይኔ ምናምን፣ ተረዱ ምናምን የምትለዋ ዲቦራ የለችም፣ ሞታለች፣ ቀብሬያታለሁ ብዬ ባለፈው በደንብ አድርጌ አስረግጬ አስረዶ ይመስለኛል። አሁን ላይ ምንም አይመስለኝም። ወጥመድ ውስጥም አልገባም። ከዛ ቁጭ ብዬ እኔ መልስ ለመመላለስ ማለት ማ እኔ አላረገውም። ጋይስ፣ በፍጹም አላረገው፣ በፍጹም አላረገው፣ በፍጹም አልመላለስም። በፍጹም አላረገው። ይሄ በጣም ትልቅ ክስተት ነው። የተቀናበረ ፎቶ ተመትቶ ይሄ ፎቶ አንተነክ ምናምን ሲባል እኔ በመጀመሪያ ልጀት እኔ ሰው ባይማርም አይኑም። እሺ አትማሩ፣ ኢትዮጵያ አትማሩ፣ እሺ አትማሩ፣ መማሩን አትማሩ ግን ይቆራረጣል። ታብታብ አድርጉ፣ እሺ ታብታብ አድርጉ፣ ታብታብ አድርጉ። አንድ ጊዜ ላስቃችሁና ገባለሁ። ጋይስ አንዴ ታብታብ አድርጉ። ቆይ ስለማሜ እንሄድበታለን፣ ማሜ ላይ እንሄድበታለን። ጋይስ አንዴ ታብታብ አድርጉ እንዳይቆራረጥ። እስታክ እያረኩ ነው፣ ጋይስ እስታክ እያረኩ ነው። እስታክ አደርጋለሁ። ነይ፣ እሺ ግቢ፣ ነይ፣ ነይ ግቢ፣ ነይ ግቢ፣ ነይ። ችግር የለውም። እንደው አንተ እንደዚህ ቀጥነህ ማለት ነው። እንደው አንተ እንደዚህ ሽንቅጥቅጥ ብለህ እንደው አንተ እንደዚህ ቀጠንክ አንተ ማአትም ያህል ቦርጭ ያለ ሰውዬ እንዲቀጠንካ አይደለ? እስቲ ከቀሚሱ ውጣና እስቲ ልብስ ልበስና እንደዚህ በል። እስኪ እንደው ቀጠንክ አንተ አይገርምላችሁ! እንደው ቀጠንክ አንተ አይደለ? አንተም ቀጠንክ እ ከሰማ አዎ፣ አዎ እኔ ነኝ። እኔ እና እሷ ነን። ወይኔ ቀጠንክ ወይ አምላኬ ወይኔ አምላኬ እስኪ እኔ እኮ የኢትዮጵያ ፍረዱኝ እኔ አሁን ቅርብሽ ና ቅርብሽ ስድብ አሁንም ሳደብ እያሉ አልሳደብም አልናገርም ግን ማውራት ያለብኝን ያለብኝ ላይፍ ላይፍ አወራለሁ ኦኬ ሁለተኛ ደግሞ ማለት ነው እስኪ ቆይ እናንተ ፍረዱ አሁን ለምሳሌ ሰው መጥቶ ማንሽም እኮ ብቶኝ ቲክቶክሽን ከፈትሽ ሰው መጥቶ ጊፍት ሰጠሽ እዛ እንደዚህ ይህን ያህል ሰጥችሻለው ከኪሱ ዘርፌው ከሆነ በህግ ይጠይቅ። ዘርፌ ከሆነ ሰው ግን አምኖበት ለሰጠው ነገር እንዲ ወስዳብ እንዲ አትፍት አይ ይባላል። ጋይስ አይ እንዲ አይ እንደውኩ እንዲ ያበሻ ወንድ እኮ ቢሆን እኮ ያበሻ ወንድ እኮ እግዚአብሔርን ኩሩ እኮ ነው። ይሁት ደግሞ እዚህ ጋር ይሁት ፊቴን ይሁት እዚህ ጋር ትላንትና ይመታኝ ሁለት ይባላል። ዲቦራስ ቤላትም ማሮች ምንም ምንም እንደው ምንም ምንም ቢሆን እኮ እህታችሁ እኮ እንደው ምንም ጥሉኝ እንደው ላስጠላችሁ እንደው የፈለገ ወይ በቅናትም ተነሳስታችሁ ወይሁን ወይ ደግሞ ሳወራም ይሁን ወይ የሆነ ነገር በቃ አልመቻችሽ ነው ምስክሬ። እንደው ፈጣሪ ስላለ እንጂ እናንተም እኮ እንድትነሱና እንድትሰድቡኝ እኮ ይሄ ሁላ ነገርኩ። ጌታ ምስክሬ፣ እናንተ እንድትሰድቡ ነገር እኮ የለም። ሌላ ታምር የለም። እዚህ ጋር እየተጫወትኩኝ ነው ሻይን እያረ እግዚአብሔር ይመስገን። ምንም የተለየ አሁን እኔ እንዲነኝ እንዲነኝ ሀብታም ነ ሚሊዮነር ነኝ ምናምን አልላችሁም። ረን አላልኩትም። ጃጓር አላልኩትም። ማስረጃ ያምጣ፣ ማስረጃ ያምጣ ያልኩበትን ማስረጃ ያምጣ። ጋይስ እኔ እንትን ቮይስ ላሰማችሁ፣ ሲዘትብኝ አለ ቮይስ አለ ላሰማችሁ፣ ላሰማችሁ እውነት፣ ከዚህ በኋላ በቃኝ። እውነት የፈለገው ነገር ይምጣ። በህግም ከሄደ በህግ ሂድ። እግዚአብሔር ምስክሬ ነው። ላሰማችሁ ሲዝትብኛለሁ ወይስ ቀይ ማርያም ላሰማችሁ እንዲህ በቃ ይሄ ህዝብ እን ኖ ምናምን አትበሉኝም ቀይ

ያለውበትን አስባለሁ። ጂሲሲ ካውንትሪ ነሽ ምናምን ምናምን። ጂሲሲ ካውንትሪ በነገራችን ላይ ኤቭሪዋን በሎ ነው። እዚ ሀገር በህግ ነው፣ በህግ ነው። ማንም የፈለገው የሚያደርገበት ሀገር አይደለም። በነገራችን ላይ ግን እኔ ማስበው የሰውዬ በዚህ አይነት ዛሬ ካልተወኝ፣ በዚህ አይነት ህይወቱ እስኪጠፋ ድረስ ያው ትንሽም እድሜን የቀረው ለመሞት ህይወቱ እስኪጠፋ ድረስ አይተወኝም ማለት ነው። እንደዛ ነው ማለት ነው። የሆነ አዲስ ፎቶና አዲስ ቪዲዮ በፖስት ቁጥር አዲስ ድራማ አለ። የሆነ አዲስ ነገር ጌም እየተጫወትኩ ሻይና እያረኩ ወይ ቀፈን ባረግ ቁጥር አዲስ ድራማ አለ። እሱ ምን ይሻላል ምን ይሻላል? እሺ ንገሪው። እኔ እስኪ እናንተ ልስማችሁ። ማሜ ማሜ ማሜ በጣም ቆይ። ማሜ ቆይ፣ ማሜ ቆይ፣ ማሜ ቆይታለች። ክዊን ቆይ፣ እምትገባው ላይቭ ናት ደሞ ክዊን

ስለማን ስለዛ ሴትዮዋን ላይፏን ከፍታም ስለምታወራው ስለነበረችዋ ስለማን አውርቻ? ቃል ጀስት እኔ ላይቬን ከፍታለሁ እጫወታለሁ፣ ቪዲዮዬን እሰራለሁ። እሺ እሺ፣ ማሜ ማሜ ጋር ልላክላት፣ ቆይ ማሜ ጋር ልላክላት። ከፍታለሁ እሰራለሁ ስለተቆረቆርክ ለእኔ እንደ ወንድም እንደ እህት አመሰግናለሁ አመሰግናለሁ። አረቡንሻል ሴትዮ ትገቢል እና ሰውየ ኩጤኛ አይደለም እና አመሰግናለሁ። ማሜ የሆነ ወሬ እያወራው ነበር። ይሄ ጉዳዩ ላይ ምን ይሻላል? መፍትሄው ምንድን ነው? ህዝቡን እየጠየቅኩ ነው። ምን ይሻላል? ምን እናድርግ? ይሄ እንደውም አሪፍ ነው። ከሰዎች ጋር እየተመካከርሽ አው ሚላ እስኪ እናንተ እስኪ እግዚአብሔርን ዲቦራ ነው እኔ ህዝብ እስኪ ለህዝቡ ዲቦራ እንዲያርግ ይበሉኝ እና እስኪ እኔ ላድርግ። ምንድነው መፍትሄው? ቆይ መፍትሄው ምንድነው? እስኪ ጋይስ እኔ ግራግ ስለገባኝ መፍትሄው ምንድነው? እንደኔ እንደኔ ጥሩ ሀሳብ ነው። እኔ ምንም ከማንም ምንም ምንም መዝጋት አልፈልግም። ምንም ያረኩት ነገር የለም። ሰው ሲበደልና ሲገፋ ሁሉም ነገር ሊሚት አለው። ባደረኩት ነገር የሚቆጨኝም የሚፀፀተኝም ነገር የለም። ምንም ዋጋ በከፍልበትም ችግር የለው። ጀስት ይሄ ማንኛውም ሰው ሴት ልጅ ደኢፍ ናት። ይሄ እስልምና ነው የሚለው እምነቴ ነው የሚለኝ። ደኢፍ ደካሞች ናቸው ሴቶች እርዷቸው አላህ ነው ያለው ያለው እና፣ እንዲህ አይነት ነገሮች እንዲህ ድንበር እያለፈ ሲመጣ ሪል ይሆናል። ገባሽ እውነት ይሆናል ከዛ በኋላ የሁሉም ሙድ መያዣ መሆን ነው። እና ይሄ ምንም እህት አለኝ፣ ሚስት ያለኝ፣ እናት አለኝ፣ ያው ለሴትም ክብር አለኝ። ብዙም እንትን እዚህ ላይ እንትን የለውም። ምንም ከማንም ምንም ምስጋና አልፈልግም። ሼም እንደታስዙ ባይዘወይ ኖርማል ነው። እናንተም ሰው እየተበደለ ምናምናም ካያችሁ መርዳት ነው። ማንኛውም ሰው ወላ ሴት ወላ ወንድ፣ በተለይ ሴቶችን እንዲህ ለማጥቃት እንዲህ እኮ ሪል አይን ያወጣ ወንጀል ነው፣ በህግም በአላህ ዘንድም ጀስት ሁማኒቲ ነው። እና ሌላ ደግሞ አሁን ያልሽው ነገር እንወያይ ያልሽው በጣም የሚገርም ነገር አሁን ኮንቨርሽን አድርጌ ባለማንሳት እሱ ስሜ ሲያወራ ስለኔ ፍራቻ አይመስልም፣ ዝም ማለት ከይስ አይመስልም። ምንድነው? አሁን እስኪ እንደናንተ አስተያየት ስጠኝና። መጣሁ መጣው እንዳትወጣ ጋይ ስሙን አንዴ ላስረዳችሁ፣ አንዴ ላስረዳችሁ። ላሳይም ስል አታሳይ አላችሁኝ፣ ባሰማችሁ ምናምን ሞር እንትን ነበረ። ኦኬ ኢትስ ኦኬ፣ ግን እሺ፣ ላሳያችሁና እንዴ ላችሁ ቆይ ሰፖርት ያደርገኛል አለቀ፣ አለቀ፣ ገባችሁ? አለቀ። ይሄ ቃል ገብተችለት ነው ምናምን፣ ይሄ እንደዚህ አይነት የሚባል ታሪክ የለም። ጋይስ እንደዚህ የሚባል ነገር ቢሆን ቆይቷል። ይሄ ሰውዬ የሚያወጣው አይደለም። ይሄ አሁን ለምን የሆነ ነገር ለምን እንደዚህ አታደርጊም፣ ለምን እንደ መናገር ቀላል አይደለም። በነገራችሁ ላይ እንደ መናገር ቀላል አይደለም። እዚህ ላይክ አሁን እንደዚህ ለምን አታደርጊም? እንደዚህ ለምን አታደርጊም ቀላል አይደለም። እግዚአብሔርን ሁሉ ነገር ቀላል አይደለም። ይሄ ደግሞ ጊፍት ሲሰጥ ምናምን ምናምን እግዚአብሔር በሚያውቀው መድኃኒ ዓለም በሚያውቀው ይኸው የዛሬዋን ቀን አያሳልፈኝ እኔ ማለት ነው። እግዚአብሔር መድኃኒ ዓለም በሚያውቀው አይደለም ሲሰጥ ልናደድ አይደለም እኔ እኔም ብሎክ ያደረግኩት እኔ ሁን ለሳምሪ ሰፖርት ሲያደርግ ሄዳ ዩ የጻፈችውን በሙሉ ነው የላከልኝ ዩ ሰፖርት ዩ ላቭ ሳምሪ ምናምን ብላ አልጻፈች።